ሰበር ዜና፦ የተባበሩት መንግስታት ድርጅት አሜሪካ በኢራን የኒውክሌር ተቋማት ላይ ለፈጸመችው ጥቃት ምላሽ ሰጠ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካ የፈጸመችውን ጥቃት አደገኛ ማባባስ ሲሉ የገለጹ ሲሆን በአሁኑ ጊዜ ይህ ግጭት በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት ስጋት እየጨመረ ነው፣ በሰላማዊ ዜጎች፣ በአካባቢውና በዓለም ላይ አስከፊ መዘዝ አለው ብለዋል። ዋናው ፀሐፊ በኤክስ ልጥፋቸው ላይ በዚህ አደገኛ ሰዓት ውስጥ የቀውስ ሽክርክርነትን ማስወገድ በጣም አስፈላጊ ነው። ምንም አይነት ወታደራዊ መፍትሄ የለም። ብቸኛው አማራጭ ዲፕሎማሲ ነው። ብቸኛው ተስፋ ሰላም ነው ሲሉ አስፍረዋል። እኔንም ስላዳመጣችሁኝ ከልብ አመሰግናለሁ። ቻይናሉን ፎሎ በማድረግ ቤተሰብ እንድትሆንኝ እጠይቃለሁ። ቴንኪዩ